ሰላም ውድና የተከበራችሁ የዚቴ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጎ ውዶች እየሰወዳችሁ ማለት ነው ለሁሉም እንዲደርስና እስኪ ሁላችሁ ማሰባ አስተያየት ስጡ። እንዲሁም መልካም ትዳር በሉት ማለት ነው። እኔ በጣም ወደዋለሁ። እራቼም በጣም ነው የምወደው። ለምንድ ነው የምትወጂ ካላችሁ፣ ከማንም ከብሄር ከዘረኝነት ከምናምን ውስጥ የለበትም። እንግዲህ ቲክቶክ ላይም በምናየው ከሁሉም ሰው ጋር አብሮ በፍቅር የሚጫወት ልጅ ነው። መጥፎ ነገር ሲሰብ ስላላየውት ኢትዮጵያዊነት ብቻ ስለሆነ ያለበት እና ራቼ እንኳን ደሳለክ እንኳን ለዚያ ያበቃ ልል እፈልጋለሁ ማለት ነው። መልካም ትዳር ዘመን በጣም ያሳዝነኛል። ታሪኩንም ሰምቻለሁ። በጣም ምወደው ራቼ የእውነት ነው ምላችሁ በጣም ማለትም ሁሉም ሰው በቀነኒ የተነሳውን እየሰደበው ነው ያለ። ለምን ስለ ቀነኒ ያልተናገርክም? ለህይወቱ ይፈራላ። እናት የለው አባት የለው። ለማንም ቢያይም ሲጀምር ቦታው የለም በቤቱ አልነበረም ማለት ነውና፣ አሁንም ደግሞ እንዴት ቀነኒ ሞታ ሰርግ ደገሰ እያሉ የሚሳደቡ ሰዎችም አሉ። ቲክቶክ ላይ እያለቀሱም ያሉ የሚያለቅሱም ሰዎች አይቻለሁ ማለት ነው። ተሰብስበው እያለቀሱ ነው። ጓደኝነት እንዲነወኝ እንዴት ዓመት ሳይሞላት ምን ነው? ወንድሟ ነው እንዴ ወይስ አጎቷ ነው? ምን ሆናችሁ ነው? በሰላም ነው ነው ወይስ ደግሞ የእሱ ጥላቻ ስላለባችሁ ነው? ህይወት ይቀጥላል እኮ ባሏ እኮ አይደለም ራቼ ማለት እኮ አንዷ አለም አይደለም። ዓመት ሳይሞላ ለምን ተሞሸረ ምናምን እያላችሁ እንበክረዩ ምትሉ ማለት ነው እና በጣም ታሳዝናላችሁ ማለት ነውና ስለዚህ ራቼ ማለት አንዷ አለም አይደለም። ራቼ ራቼ ነው ለቀነኒ ጓደኝነት እንጂ ባሏ አይደለም። ይሄን ደግሞ ማወቅ አለባችሁ ማለት ነው እና ብዙዎች የታዘብኩት ነገር ነው። እንዴት በዚህን ሰዓት እንዴት ሰርግ ይደግሳል? ጓደኛው አይደለችም ወይ አብሮ አልበላም ወይ? እንዴት በዚህን ሰዓት ላይ የራሱን ደስታ ያጣጥማል? ሙዚቃ ከፍቶ ያዳምጣል? እንዴት ይጨፍራል? ሰርግ ነው ብሎ ምናምን እያሉ ብዙ ሰምቻለው፣ አይቻለው። ግን ምንም ሆነ ምንም ማለት ነው መልካም ትዳር፣ መልካም ጋብቻ ይሁንለት እና ይሄ ልጅ የራሱን ህይወት መቀጠል አለበት። በቃ ስለዚህ ብዙ ባትጫኑት፣ ብዙ ባትሰድቡት ብዬ ነው ማስበው ማለት ነው። እንደኔ እንደኔ አው ጓደኝነት ከምንም በላይ ነው። በጣም አብረው ቪዲዮ አይተናል፣ ፎቶ አይተናል፣ አብረው ብዙ ነገር አይተናል። ይሁን እንጂ ታዲያ ህይወት እኮ ይቀጥላል እና ይሄ ልጅ ቁሞ መቅረት አለበት። ስለዚህ ብዙዎቻችሁም ይሄን አክል ጫና አታድርጉበት ነው ምለው። ለሱም መልካም ትዳር ይሁንለት። በጣም ምስኪን ልጅ ነው። ብዙዎች ተሸማቀቁ ትፈልጋላችሁ፣ በድህነት ትሰድቡታላችሁ። የአምቦ ዘበኛ ነበረ ምንም ይሆና የሰው ልጅ እግዚአብሔር ያነሳል እና ራችሁ በዚህ ልክ የሚሰደብ ልጅ አይደለም። እውነት ለመናገር ከሆነ ማለት ነው ስለ እውነት ካወራ ሲጀምር ደግሞ ለቀኔ እኮ ምንም አይደለም። ጓደኛዋ እንጂ ማለት ነውና ብዙዎች እንግዲህ ራቹ ላይ እየወደቁበት ነው ያሉት። ይሄ የበላበት ውጭት ሰባሪ ምናምን እያሉ እንደዚህ ነበረ። ትላንትና ነው የተነሳ ምናምን። ድህነት ቆምጥና አይደለም። ድህነት ቆሻሻ በውሃ ታጥቦ እንደሚጸዳ ሁሉ ድህነት ደግሞ ከሰራችሁ ያልፍላችኋል። ስለዚህ ከበፊት ከማንነቱ ዘበኛ ነበር፣ እንዲ እንዲነበር ሁና፣ አሁን አለፈለት። እንኳን አለፈለት ምድረ መቀኛ ማለት ነው ስሬስ። ስለዚህ እኔ ወንድሜ እንኳን ደስ አለህ፣ መልካም ትዳር ይሁንልህ። በጣም ወዷዋለሁ፣ ምንም በሎኝ ምንም ማለት ነው። እዚህ ጋር ለቀነኒ ያልቆመ ምናምን እያላችሁ ነው። ይፈራል፣ ለህይወቱ ይፈራል፣ ምንም መናገር አይችልም። አልተናገርክም ተብሎ ሌላ ነገር ሊደረግበት አይገባም። ደስታው ደስታችን ነው። ኢትዮጵያዊ ወንድማችን ነው እና ስለዚህ የእሱን ትዳር ይቀጥላል፣ ህይወት ይቀጥላል። ጓደኛ ስለሆነ ማቆም የለበትም። አመት እንኳን አይጠበቅም። በዚህ ሰዓት ላይ እንደዚህ ሙዚቃ ከፍቶ ደስታውን ያጣጥማል። ጓደኛው አይደለችም ወይ? ብዙዎች እንዳለ ያለቀሱ ልጆችም አሉ። የምር ያለቀሱ ልጆች አሉ። ቲክቶክ ላይ እየየ ራቹ እንዴት እንዲያደረገ ጓደኝነት እንዲነው ነው እያሉ እየዬ ብለዋሉ። ምን ያድርግ ይሄ ልጅ የእውነት ምን ያድርግ? ስለዚህ እንረዳ ሰውን ማለት ነው፣ ብንረዳ አሪፍ ነው ብዬ ነው የማስበው። እንደኔ ሁላችንም ዝም ብለን ባንወርድበት ሁላችንም ባንወርድበት ነው የምለው። ለሱም መልካም ነገር እንመኝለት እና ለሱም መልካም ትዳር ይሆንለት ማለት ነው። የራሱን ህይወት ይቀጥላል ብዙ ክፉ ነገር ባንናገር፣ ላለው ለወንድማችን እንኳን ደስ አለ በሉት። ሲቀጥል ደግሞ ይሄ ልጅ እንዴት ብዙ ነገር መናገር የለባቸውም። እንግዲህ ሁሉንም አነጋጋሪ ያደረገው ቲክቶክ ላይ እንባ ያስፈሰሰው ራችሁ ማለት ነው ጓደኝነት እዚህ ጋር ነው ወይ ምናምን እያላችሁ መሰድጉ ሰዎች። እንግዲህ እኔ በሱ ልፈርድ አልችልም ወንድማችን፣ ምክንያቱም የራሱን ህይወት መቀጠል አለበት እንጂ ለቀንኔ ይሄ ልጅ ወንድም አይደለም ባሉ አይደለም ፍቅረኛዋ አይደለም ዘመዱ አይደለም፣ እንደ ማንኛውም ሰው ጓደኛዋ ነው። ጓደኝነት ማለትም በጣም ከባድ ነው። ከወንድም ከህትም ይበልጣል። አውቃለሁ ይሄንን። ግን በዚህ መካከል ላይ ይሄ ልጅ ደግሞ የራሱን ነገር ደግሞ መምራት አለበት። ወጥተህ ለምንድን ነው እውነቱን ያልተናገርከ ሁሉን ነገር ታውቃለህ ብላችኋል፣ ሁላችሁም። እኛም ብለናል። ግን ምንድን ነው ይሄ ልጅ መናገር፣ እንዴት ነው የሚናገር? ኢትዮጵያ ላይ የትኛው ሰው ነው እውነትን ተናግሮ እድሜው የረዘመ ማለት ነው። ስለዚህ ይሄ ልጅ እንኳን የሚያውቀው ምስጢር እንኳን ቢኖር ላትነግረውም ትችላለች። ነግራውም ከሆነች ደግሞ የሚያውቀው ምስጢር እራሱ ቢኖር እዚህ ጋር ራቼ እንደዚህ ነው እንደዚህ ነው ብሎ ቢያወራ በህይወት ሚኖር ይመስላችኋል? የዛሬን ቀድሚያ ይመስላችኋል? አያይም ለምን በቃ እውነት እና ሀቅን የሚናገር ሰው ኢትዮጵያ ውስጥ በጣም እድሜው አጭር ነው። ስለዚህ በቃ አስመስሎ መኖር ነው የሚፈልገው። ተውት የኖርበት ትዳሩን ህይወቱን ይምራበት፣ ቆሞ መቅረት የለበትም። እኔ በጣም ይገረመኝ ከምር እየየ እያሉ ቲክቶክ ላይ ሲያለቅሱ ራቼን ፉዴ ምናምን እያሉ ራቼ አገባ፣ ራቼ ቀለበት አሰረ፣ እሰይ እንኳን አሰረ። እንዴ አላበዛችሁትም? እንዲ አሁኑስ ፍትህ ለቀነኒ ሁላችንም ፍትህ እንጠይቅ። ግን ራቼና ቀነኒን የሚያገናኝ ነገር የለም፣ ጓደኛ ናቸው። በቃ ጓደኛ ቀርቶ በአሁኑ ሰዓት ወላጅ እንኳን እየካደ ነው። ወንድም እየካደ ነው። ስለዚህ ፍትህ ለቀነኒ ማለት ስለ ቀነኒ ፍትህ እንጠይቅ። ቀነኒ እንግዲህ ሰኞ ነው እውነቱ እንግዲህ የሚወጣው እንግዲህ ሰኞ ነው ማለት ነው። ዛሬ አርብ ነው። ቅዳሜና እሁድም ዝግ ነው። እስከ ሰኞ ድረስ እንግዲህ የሚገኘውን አዳዲስ መረጃ ይዘንላችሁ እንመጣለን። ፍትህ ለቀነኒ ማለት እንዳትረሱ። ቀነኒ ነፍሷን ባጸደገነት ያኑረው። በጣም ያሳዝናል የቀነኒ ነገር እንግዲህ ሰኞ ምን እንደሚባል እውነቱን ደግሞ እስኪ አሁንም ሌላ ቀጠሮ ካልሰጡ የመጨረሻው ደግሞ የቀነኔ ቀጠሮ እንግዲህ ሰኞ ደግሞ አዲሱ ለአስር ቀን የተቀጠረው ሰኞ ነው ማለት ነው የሰኞውን ቀጠሮ ደግሞ በተስፋ እንጠብቃለን ማለት ነው እና ስለዚህ ከራቼ ላይ ውረዱ ራቼን ተውት ለቀነኔ ፍትህ ጠይቁ መብቱ ነው አንድ ሰው መጠየቅ አለመጠየቅ እሱ በያየበት መልክ እና እኛ ያየነው መልክ አንድ ላይ ሆን ይችላል ስለዚህ የቀነኒ ቤተሰቦች ፍትህ እንዲያገኙ የቀነኒ ደም ንጹህ ደም ፈሶ እንዳይቀር ሀቅ እንዲወጣላት ሁላችሁም በጸሎት ማስቡ። እውነት ወጥቶ ቤተሰቦቿ ደግሞ እንባቸውን አብሰው ቢያንስ እውነቱ ከታወቀ በኋላ ነፍሳቸው ታርፋለች ማለት ነውና ይሄን ጸሎት ብታደርጉ ብዬ አስባለሁ። ሰላማችሁ ይብዛ። እወዳችኋለሁ። ላይክ ሼር ሰብስክራይብ አድርጉ። ፍትህ ለቀነኒ እንዳትረሱ። ፍትህ ለቀነኒ እስከ ሰኞ ድረስ ያለውንም ደግሞ አዳዲስ መረጃ ይዘንላችሁ እንመጣለን። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኖ ማለት ነው።